እነሆ የጌታችንን ሕማማት ለማክበር የምንዘጋጅበት፣ የምናስተውልበት፣ የምንመሰጥበት ጊዜ ደርሷል። እኛም ወደ ኢየሩሳሌም ከገባው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር እንድንሆን ተጠርተናል። እነሆ ክርስቶስ ወደ ኢየሩሳሌም ቤተ መቅደስ እየመጣ ነው። ወደ ቤተ መቅደሱ ከመድረሱ በፊትም ወደ ቅድስቲቱ ከተማ ወደ ኢየሩሳሌም ደረሰ። በቤተ መቅደስም ገብቶ የሚሸጡትን የሚገበያዩትን ሁሉ አስወጣቸው። በዚህም የተነሳ ተቃውሞ ደረሰበት። ምን እያደረክ ነው? በማለት ተቃወሙት። ነገር ግን እሱ የሰጠው መልስ የአባቴ ቤት የጸሎት ቤት ነው የንግድ ቤት አይደለም የሚል ነው። የቤትህ ቅናት አቃጠለኝ የሚል ነው። እንደዚሁም የአትክልት ስፍራ የወይን አትክልት ስፍራን ምሳሌ በመንገር በተዘዋዋሪም የሱ መልእክት የአባቱ ፍቃድ እንደሆነ የሱ ስብከት፣ የሱ አዋጅ የእግዚአብሔር ፍቃድ እንደሆነ አስተማረ። በመጨረሻም ሰዓቱ መድረሱን በሰዎች ጉልበት፣ በሰዎች ሥራ በተመሰረተ የእግዚአብሔር ቤት ሳይሆን በሰው እጅ በተሰራ ሳይሆን እሱ ራሱ ቤተ መቅደሱ ነውና እግዚአብሔርንና ሰውን ሰማይንና ምድርን የሚያገናኘው እሱ ነውና ከሚታየው ባሻገር እንዲያዩ ጋበዛቸው። ሐዋርያትንም አስተማራቸው ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብሎ አስተማረ በዛው ከዚያም አልፎ ሲያስተምር ማሸነፍ አቃታቸው። ዝም እስከሚሉ ድረስ በመጀመሪያ ለጥያቄዎቻቸው መልስ እየሰጠ ዝም አሰኛቸው። ወደ መሲህ ምስጢር አስገባቸው። ወደ እግዚአብሔር ጎዳና ጠራቸው። በዚያው ተላልፎ የሚሰጥበት ጊዜ ሲደርስ አመስግኖ በሚከዳበት ሰዓት፣ በጨለማው ሰዓት እንኳን ወደ አባቱ ለምስጋና አይኖቹን ከፍ አድርጎ ኅብስትን ባርኮ ቅዱስ ቁርባንን ሰራ። የመጨረሻ ጊዜው በደረሰ ሰዓት የፍቅርን ማረጋገጫ የሆነውን አሁን እዚህ የተሰበሰብንበትን የስርዓተ ቅዳሴ መሰረት የሆነውንም ቅዱስ ቁርባንን ሰራ ከዚያም ተያዘ። በጌተሰማኒ የደም እንባ እያነባ ከመያዙ በፊት ጸለየ። ሐዋርያትም እንዲነቁ ጠራቸው። በመጨረሻም ንጹሑ ክርስቶስ ያለበደሉ በሐሰተኞች ምስክር በሐሰተኞች ምስክርነት የተነሳ ተሰቃይቶ ተዋርዶ ተገርፎ ለመስቀል ተሰጠ። በጴንጤናዊ ጲላጦስ ዘመን የሮማ ተወካይ አስተዳዳሪም እንዲፈረድበት አደረገ። ተሰቀለ፣ ተቀበረ። ወደ ኢየሩሳሌም መግባቱ በአንድ በኩል ትልቅ የደስታ በዓል ሲሆን፣ በሌላ በኩል ደሞ የሕማማቱ ማዘጋጃ ነው። በዚህም ከመግባቱ በፊት በትህትና የቆመ በትህትና የተመሰረተ ትሁት ጌታ በመሆኑ የአህያ ውርጭና እንዲያዘጋጁ ነገራቸው። በፈረስ ላይ ሆኖ ወደ ኢየሩሳሌም አልገባም። ምክንያቱም ፈረስ በብሉይ ኪዳን የጦርነት፣ የኃይል፣ የጉልበት ሌሎችን የመጫን ምልክት ስለነበር ነው። ይልቁንስ በትህትና ወደ ኢየሩሳሌም ገባ መሲህ እግዚአብሔር የቀባው የእግዚአብሔር አገልጋይ የምወደው ልጄ ተብሎ እግዚአብሔር አብ የመሰከረለት መንፈስ ቅዱስ በርግብ አምሳል ወርዶ በላዩ ላይ ያረፈበት በደብረ ታቦር የምወደው ልጄ እሱ ነው እሱን ስሙት የተባለለት መልኩ እንደ ፀሐይ ያበራው ክርስቶስ በትህትና በአህያ ላይ ሆኖ ወደ ኢየሩሳሌም ገባ። ህዝቡ ተደሰተ። በየዋህነት ይጠብቅ የነበረው ከርሱ ጋርም ሲያገለግሉ የነበሩ ሁሉ አጅበውት በደስታ እነሆ አድን፣ ጌታ ሆይ አድና በማለት የዳዊት ልጅ በማለት ተቀበሉት። ወደ ዳዊት ከተማ ሲገባ ልብሳቸውን እያነጠፉ ዘንባባን እያነጠፉ ተቀበሉት። ይህ በትንቢተ ዘካርያስ የተተነበየውን ያሳየናል። ነቢዩ ዘካርያስ፣ የጽዮን ልጅ ሆይ ደስ ይበልሽ፣ እነሆ ንጉሥሽ በአህያ ላይ ሆኖ ይመጣል፣ በክብር ይገባል ድል አድርጎ ይገባል። በትሕትና ይመጣል የተባለው ትንቢት ተፈጸመ። ሕዝቡም በበደስታ ተሞልቶ በመዝሙረ ዳዊት ላይ እንደምናነበው በጌታ ስም የሚመጣ የተባረከ ነው፣ የተቀደሰ ነው። ክርስቶስ ደግሞ የሚመለከው መሆኑን መሰከሩ። የአባታችን የዳዊት መንግሥት መጣ ብለው አወጁ። መንግሥትህን ለዘላለም አጽናለሁ ብሎ ጌታ የሰጠውን ትንቢት አስታወሱ። እነሆ በመጽሐፈ ነገሥትም እንደዚሁ የዳዊት ልጅ ንጉሥ ሰለሞን በበቅሎ ላይ ሆኖ ነው ተሹሞ የነበረው። ንጉሥ ሰለሞን ለዘላለም ይኑር ተብሎም የተተነበየለት። እኛ ይህንን በዓል ስናከብር የክርስቶስን ሕይወት፣ ትምህርት፣ ምሳሌዎች፣ ሕማማት፣ መስቀልና ትንሣኤ እያሰብን እንድናከብር ቤተ ክርስቲያን ትጠራናለች። ምክንያቱም በአንድ በኩል የደስታ ጊዜ ቢሆንም የክርስቶስ ንጉሥነት የታወጀበት ጊዜ ቢሆንም፣ በሌላ በኩል ግን ልናልፈው የማንችለው የእምነታችን መሠረት የሆነው የመስቀል ምስጢር የክብሩ ምስጢር እኛ ፊት ቀርቦልናል። ህማማቱና ድሉ፣ መስቀሉና ትንሣኤው የአንድ ሳንቲም ሁለት ገጽታዎች ናቸው። ልንጣጥላቸው አንችልም። በመስቀል ያለፈው ክርስቶስ ነው በትንሣኤ ብርሃን የተነሳው ሁለቱም አንድ ላይ ሆነው ለኛ መጽናኛ ለኛ የህይወታችን መሰረት ናቸው። የመዳናችን መሰረትና ምንጭ ናቸው። እነሆም ታዲያ ክርስቶስ ምን አይነት ንጉሥ ነው? በመዝሙር 2324 ላይ እንደተባለው የክብር ንጉሥ መጥቷል እና ደጆችን ክፈቱ፣ መኳንንቶች ወይ በርን ክፈቱ የዘላለም ደጆች ይከፈቱ፣ የክብር ንጉሥ ይግባ፣ ተብሎ ይዜማል። ማን ነው ይህ የክብር ንጉሥ? የሚል ጥያቄ የሚቀርባል። ይህ የክብር ንጉሥ የተለየ ነው። ይህ የክብር ንጉሥ የሲኦልን ደጅ ሰባብሮ የሞትን ሰንሰለት በጣጥሶ ከኃጢአት ወደ ህይወት፣ ከሀዘን ወደ ደስታ ከጨለማ ወደ ተስፋ የቀየረን የክብር ንጉስ ነው። ይህ የክብር ንጉስ ተዘግቶ የነበረውን የሰማይ በር የከፈተ ስለሆነ እነሆ የክብር ንጉስ መጥቷልና የዘላለም ደጆች ይከፈቱ ተብሎ ይዜማል። የሰማይ ደጆች ይከፈቱ ተብሎ ይዘመራል። ይህ ንጉስ ፍጹም የተለየ ንጉስ ነው። የመጽሐፍ ቅዱስ ነገስታትን ካየን ምናልባት ከኢዮስያስና ከሕዝቅያስ በስተቀር ሁሉም ተወቅሰዋል። ለምን ቢባል ከጣዖት አምልኮ ሕዝቡን ስላልመለሱ፣ ከፍትሕ መጓደል ሕዝቡን ስላላዳኑ፣ አባትናት ለሞተባቸው ለእንግዶች፣ ለመጻተኞች ለመበለቶች ስላልቆሙ እግዚአብሔር ወቅሷቸዋል! ክርስቶስ ግን የጎደለውን የሚሞላ የሕይወትን ሙላት ሊያመጣልን እነሆ በክብር ወደ ቅድስቱ ከተማ መጣ። ሊያገለግል መጣ። ሊገለገል ሳይሆን ሊያገለግል መጣ ይለናል ወንጌል የሰው ልጅ ሊገለገል ሳይሆን ሊያገለግል ራሱን ለብዙዎች ቤዛ አድርጎ ሊሰጥ እነሆ መጣ ይልናል። የክርስቶስ ሞትና ትንሣኤ የአንድ ሳንቲም ገጽታ እንደመሆናቸው ሕይወታችንን በዛ እንቃኝ። የክርስቶስ ሕማማት የክርስቶስን መሲሕነት፣ የእግዚአብሔር ልጅነት፣ ንጉሥነት ይገልጹልናል። እነሆ ከሕማማቱ አንድ ሳምንት ቀደም ብሎ ሆሳና የዳዊት ልጅ እያሉ እንደተቀበሉት እኛም እንዲሁ እንቀበለው፣ እናንግሰው፣ ክብሩን እንመስክር፣ ንጉሥነቱን እናክብር። በመስቀሉም ጊዜ ሳይቀር ክርስቶስ ንጉሥ ነው። የተለየ ንጉሥ ለመጨቆን ሳይሆን ለማገልገል የመጣ ንጉሥ ለመንጋው ሕይወቱን የሚሰጥ መልካም እረኛ የሆነ ንጉሥ ነው። ተቀናቃኞችን የማይፈራ የሞት ጥላን በአዲስ መንገድ የቀየረ ንጉሥ ነው። ልግስናንና መካፈልን የሚያስተምር ንጉሥ ነው። ተከታዮቹን የሚያስተምር የሚራራላቸው ንጉሥ ነው። በሐሰት የሚከሱትንና የሚቸነክሩትን ይቅር የሚል ንጉሥ ነው። ያለ መጉላላት ያለ ደጅ መጽናት የሚገኝ ንጉሥ ነው። የሚሰማ የሚቀርብ ዝቅ ብሎ የሚያዳምጥ የሚያጽናና ቁስልን የሚያክም የተሰበረ ልብን የሚጠግን ንጉስ ነው። ለድሆች እና ድምፅ ለሌላቸው ቅርብ የሆነ ንጉስ ነው። ለማዳመጥ ጊዜ ያለው ንጉስ ነው። ንግስናው ውጫዊና ብልጭልጭ ነገር አያስፈልገውም። በዘላለማዊ ጥበብ የከበረ ንጉስ ነውና መስቀሉም ጭምር ክብሩ የሆነ ንጉስ ነውና በጽድቅ የተዋበ ንጉስ ነውና በፍቅር የሚያንጸባርቅ ንጉስ ነውና ምህረት ኃይሉ የሆነ ትህትና ድሉ የሆነች ንጉስ ነው እነሆ ይህን ንጉስ በልባችን በቤተሰባችን በቤቶቻችን በምንሠራበት ቦታም በማህበረሰባችንም ሁሉ እናንግሰው። ልዑል እግዚአብሔር ራሱ በልባችን በቤተሰባችን በአካባቢያችን ሁሉ ይንገስ። ሆሳዕና በአርያም እያልን እንድንዘምር ጸጋውን ያብዛልን።